በዚህ በምኖርበት አለማችን ላይ በየዕለት ህይወታችን የሚያስፈልገን ነገር የምንሸምትባቸው የተለያዩ የገበያ ማዕከሎች በየሰፈራችን ውስጥ ይገኛሉ። እኔ ግን በዛሬው ቪዲዮ ወጣት ድንግል ሴቶች ከሚሸጡበት ገበያ አንስቼ እስከ ሸረሪቶች ለምግብነት የሚሸጡባቸውንና ሌሎችም ሌሎች አስገራሚ የገበያ ቦታዎችን ላስቃኛችሁ ወደድኩኝ። እስከ መጨረሻው ድረስ አባችን ቆዩ። ቪዲዮ ላይክ በማድረግ ጀምሩት። አምስተኛ ስፓይደር ማርኬት። የፓይደር ከተማ በሆነችው እስኩን አንድ ለየት ያለ የገበያ ቦታ አለ። ይኸውም ሸረሪቶች በብዛት በሳህን ላይ ተቀምጠው የሚሸጡበት ሲሆን በርካታ ጎብኚዎች ይህን ለማየት ብለው ወደ ከተማዋ ይመጣሉ። ታዲያ በዚህ ከተማ ውስጥ ገብተው ሸረሪት ሳይበላ የሚወጣ ሰው ለማግኘት ከባድ ነው። በከተማ ውስጥ በምትሄዱበት ቦታ በሙሉ በሸረሪት ሻጮች የተሞላ ሲሆን፣ በካፌዎች ውስጥ አብዛኛው የሚወዱት የምግብ ምርጫ የሸረሪት ያለበት ምግብ ነው። እነዚህ ነብሳቶች በተለያዩ የእስያ ክፍሎች ዎች የሚበሉ ቢሆንም በካምቦዲያ ያለው ገበያ ግን ከሁሉም ይለያል። የሚሸጡት ሸረሪቶች እንደምትመለከቷቸው ትልልቅና አስቀያሚ ናቸው። አራተኛ ሞሃ ኮይን ፍሎቲንግ ማርኬት በሀገረ ታይላንድ ውስጥ የሚገኝ ለበርካታ ሰዎች አዲስ የሆነ ተንሳፋፊ የገበያ ማዕከል ነው። ብዙ ሰዎች ሞሃ እያሉ ይጠሩታል። በዓለማችን ላይ ስምንት ተንሳፋፊ የገበያ ማዕከሎች ሲኖሩ ይህም ቦታ ከነሱ ውስጥ አንዱ ነው። እዚህ ቦታ የሚገበያዩት ሙሉ በሙሉ ሊባል በሚችል ሁኔታ ሴቶች ሲሆኑ፣ ገበያው በአትክልትና ፍራፍሬ ሽያጭ ታዋቂ ነው። እዚህ ቦታ ለመሸጥ ሆነ ለመግዛት የሚሄድ ሰው የሚገበያየው በትንሽ ጀልባዎች ገበያ ውስጥ እየዞረ ሲሆን ከታይላንድ በመቀጠል ተንሳፋፊ ገበያ ያላቸው ባላቸው ሀገራት ኢንዶኔዥያ፣ ቬትናም፣ ባንግላዴሽ እንድ ይጠቀሳሉ። እንደ ታይላንድ ሁሉ በእነዚህ ገበያዎች ላይ የሚገበያዩት አብዛኞቹ ሴቶች ናቸው። እዚህ ቦታ ላይ ጀልባ የሌለው ሰው ወደ ገበያው ተቀላቅሎ መስራት አይችልም። ሶስተኛ ጂፕሲ ዊዲንግ ማርኬት። ይሄ ደግሞ በሀገረ ቡልጋሪያ የሚገኝ በርካታ የዓለም ሕዝብን ያስገረመ ገበያ ሲሆን ከሌሎች ለየት እንዲል ያደረገው እዚህ ገበያ ላይ የሚሸጡት ቆንጆ ሴቶች በመሆናቸው ነው። ቡልጋሪያ ውስጥ የሚገኙት የጂፕሲ ሕዝቦች አንድ አስገራሚ ባህል አላቸው። ይኸውም አንዲት ሴት ከ18 እስከ 20 ዓመት ሲሞላት ቤተሰቦቿ ቆንጆ ልብስ አልብሰዋት አስጌጠዋት ባልፍለጋ ወደ ገበያ ይዘዋት ይወጣሉ። በዚህ ገበያ ውስጥ ከቆነጃጅት ሴቶች ውጭ የሚሸጥ ምንም ነገር የለም። የሚሸጡት እጅጉን በመልካቸው ውብ የሆኑ ሴቶች ሲሆኑ ታዲያ ሴቶቹ ወደ ገበያ ከወጡ በኋላ ከ20 እስከ 24 ዕድሜ ያላቸው የጂፕሲ ወንድ ቤተሰቦች ልጆቻቸውን አሳምረው ገንዘባቸውን ይዘው ወደዚህ ገበያ ይመጣሉ። በገበያ ውስጥም ከልጃቸው ጋር እየዞሩ ሚስት ይፈልጋሉ። ታዲያ ልጃቸው የወደዳትና የፈለጋት ሴት ካገኙ ከልጅቷ ቤተሰቦች ጋር በገንዘብ ይደራደራሉ። ታዲያ ሲደራደሩ ልጅቷ ልጁ ልትወደው ይገባል። በዚህ ገበያ ውስጥ የሚሸጡ ልጃገረዶች ዋጋቸው ከ3000 እስከ 5000 ዶላር ድረስ ያወጣሉ። ታዲያ ይህ ገንዘብ የሚከፈለው ልጅቷ ድንግልናዋን የጠበቀች ከሆነች ብቻ ነው። ሁለተኛ ዊች ማርኬት መንፈሶች በአለማችን ላይ አሉ ብላችሁ የምታስቡ ከሆነ ይህንን የገበያ ማዕከል አስተዋውቃችሁ። ገበያው የሚገኘው በቦልቢያ ሲሆን ይህንን የጠንቋዮች ገበያ ላይ የሚሸጡትን እቃዎች የሚያቀርበው ያቲ የተባለ ጠንቋይ ሲሆን በዚህ ገበያ ውስጥ በያቲ ጥንቆ ላይ የተሰራባቸው በርካታ እንስሳቶች ደርቀው ይሸጣሉ። በተጨማሪም ለጥንቆ ላይ የሚያገለግሉ መድኃኒቶች በዚህ ገበያ ላይ እንደ ጉድ ይሸጣሉ። በዚህ አካባቢ የሚገኙ ሰዎች ከዚህ ጠንቋይ የደበቁ እንስሳቶችን በመግዛት ከክፉ ነገር እንዲጠብቃቸው በማ በቤታቸው ውስጥ ያስቀምጣሉ። ይህ ድርጊታቸው የበርካታ ቱሪስቶችን ትኩረት መሳብ ችሏል። በየአመቱ በሺ የሚቆጠሩ ጎብኚዎች ወደዚህ ገበያ ውስጥ የተለያዩ የጥንቆላ እቃዎችን ለመግዛት ይመጣሉ። አንደኛ ሄልዌይ ማርኬት። ይሄ ደግሞ ሌላ በሀገረ ታይላንድ የሚገኝ አስፈሪና አስገራሚ የገበያ ማዕከል ሲሆን ገበያው እንደምትመለከቱት ሙሉ በሙሉ የተገነባው በባቡር መንገድ ላይ ነው። ታዲያ ባቡር በመንገዱ ላይ ማያልፍ እንዳይመስላችሁ በቀን ውስጥ በትንሹ ባቡሩ ስምንት ጊዜ በዚህ መንገድ ላይ ይመላለሳል። ታዲያ ባቡሩ ሲመጣ ሁሉም ሰዎች እቃቸውን የዘበጉትን ጥላ ይሰበስቡታል። ገዢዎችም ቢሆኑ ወደ ሱቁ በመግባት ባቡሩን ያሳልፉታል። ባቡሩ በሚመጣበት ሰዓት ቶሎ እቃውን ያልሰበሰበ ሻጭ በባቡሩ እቃው ይበታተንበታል። እጅግ በጣም ብዙ ዓመታትን ያሳለፈው ይህ የገበያ ማዕከል አሁን ላይ የበርካታ ጎብኚዎችን ትኩረት መሳብ ችሏል። በቀጣይ ባበደ ቪዲዮ እስካገኛችሁ እስከዛው ቻናሌን ሰብስክራይብ አድርጋችሁ የደውን ምልክቷን በመጫን አስደስቱኝ። እስከ መጨረሻው ድረስ ስለተከታተላችሁኝ አመሰግናለሁ።